ሰላም ጤና ይስጥልኝ፣ ተወዳጆች እንደምን አርፈዳችኋል? በያላችሁበት ሁሉም ሰላማችሁ እንዲበዛ ልባዊ ምኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት ጅጋን ገብጋቢ ሰበር ዜና ከተለያዩ የአማራ ክልል የጦር ግንባሮች ለሚዲያችን ተልከዋል። እናንተም እስከመረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮን ስትጀምሮ በቅነት ላይክ በማድረግና በኮመንት መስጫው ስር የግል ሀሳብ አስተያየቶቻቸውን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል እየችሉ ዘንድ ቻናሉን እንዲሁ ቪዲዮን ሼር እንድታድርጓቸውም ስል በፍቅር ቁጥር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ ዝርዝር መረጃዎች ይህም ስሻገር ከሰዓታት በፊት ለሚዲያችን እየተላከን እጅግ ወሳኝ መረጃ በማስቀደም የምጀምር ይሆናል። የአማራ ብሔራዊ ኃይል አፋ ባሃ ምስራቅ አማራ ቀጥና ምንይልክ ዝ ንጉሥ ሚካኤል አሊ ኮርሳ ጅናድ አብአደም አሊ ወይም አባናደው ክፍለ ጦር ጥቅምት 10 ቀን 2018 ዓ ም በምዕራብ ወሎ ግንባር ለጋንቦ ወረዳ ውስጥ ገነቴ ከተማ አቅራቢያም በላፍቶ በሎ እናም ቴቄት ቀጠና ውስጥ ከፋሽስቶ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መውሰዶ ተገለጸ። ጠላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘ ውጊያ በመክፈትም አስክሬን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽበትም ክፉኛ እየተመታ ሲሆን፣ አስክሬኑን አዝረክርኮ በአራት አምቡላንስ ቁስለጆችን ብቻ ይዞ መውጣቱ ታውቋል። በአርበኛ ሼህ እየማ ሙሐመድ የሚመራው የሳጅን አደም አሊ ወይንም አባናደው ክፍለ ጦርም የተወሰኑ አባላትን ያቀፈ ቡድንን በመጠርነፍም አርበኛ ከረም መሐመድ በቀጠናው በመንቀሳቀስ ላይ ሳለም በድንገት ለማፈን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱ ተከቦ መብረቃዊ ጥቃት ተሰንዝሮበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ሊያስተናግድ ችሏል። በተያያዘ ዜና በዚሁ በምዕራብ ወሎ ግንባር ከላላ ወረዳ ውስጥ ከሰሞኑን የፋሽስቱ አብይ አህመድ ሰራዊት ሜካናይዝድ ምድብተኞች በሞርተር የታገዘ ውጊያ በንጉሥ ሚካኤል አሌኮር ሰራዊት ላይ ቢከፍቱም የኮሮ ሰራዊት ከመከላከል ወደ ማጥቃት ተሸጋግሮም ሻለቃ አዛዥን ጨምሮ ቁጥሩ በውሌ ያልታወቀ ኃይልን መደምሰሱም ታውቋል። ውጊያው በትናንትናው እለትም እጅግ አስደማሚ በሆነ ጀብዶ ሲመራ የዋለ ሲሆን የኮሮ ሰራዊት ጠላትን የመበተንና የመደምሰት ስራ መስራቱንም ለማረጋገጥ ችለናል። ተያያዥ መረጃዎች ከስፍራው እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን ከዚሁ መረጃ ጋር ተይዘው የሚወጡ ዝርዝር መረጃዎችን አጠናቅረን የምንመለስበት ይሆናል። ይህ በእንዲህ እንዳለ ዘመቻ አርበኛ አደም አሊ አባናደው በአፋ ባህ ምስራቅ አማራ ምንሊክ እዝ ከመስከረም 14 2018 ዓ ም የተጀመረው ዘመቻ አርበኛ አደም አሊ ወይንም አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ ም መጠናቀቁን በማስመልከት የአፋ ባህ ምስራቅ አማራ ቀጥና ምንሊክ እዝ ምክትል ሰብሳቢና ወታደራዊ አዛዥ ፊታውራሪ ድርሳን ብርሃኔና የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው እጅግ አስቸኳይ ወሳኝ መግለጫ ሰጥተዋል። ሙሉ ቃሉን እንደሚከተለው የማስደምጣቸው ይሆናል። ዘመቻው መስከረም 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአፋባ ምኒልክ እዝ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ ሳምናው ኮር፣ ልጅ ያሶ ኮር፣ ንጉስ ሚካኤል አሊ ኮር፣ የእዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች አሳምናው እዝ፣ በላይ ዘለቀ እዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮች እና የእዛችን ስራ አስፈጻሚ አመራሮች 24/7 እረፍት አልባ የውጊያ ተሳትፎና መመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋ ባህ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻ አካል በመሆን ጠላትን የጠላትን እንቅስቃሴም በመገደብም አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረም በተግባር አሳይተናል። ለአስራ ስምንት ቀናት ያለ እረፍት በዘለቀው ዘመቻ አባን ደው በርካታ የነፍስ ወከፍ የቡድንና የካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ24 በላይ ወታደራዊ ተሽከርካሪ በምርኮ እየተገኘበት ሲሆን ጠላት አምስት ክፍለ ጦሮቹ እየተበተኑበት ውጊያውን አቅደው የሚመሩ የውጊያ መሃንዲሶቹን ጨምሮ በርካታ መስመራዊ መኮንኖቹን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆነበት ስኬታማ ዘመቻ እንደነበረም በግምገማችን አረጋግጠናል።

ከወታደራዊ ድል አኳያም ስድስት ሞርተር፣ 3 የሞርተር እምጣድ፣ እናም 103 የሞርተር ቅንቡላ፣ 8 ዲሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽ፣ 8 ሽጉጥ፣ 487 የእጅ ቦምብ፣ 25 ራዲዮ መገናኛ፣ 448 የክላሽ ካዝና፣ 613 የደረትናም የወገብ ትጥቅ፣ 62479 የክላሽ ተተኳሽ፣ 34507 የብሬን ተተኳሽ 15614 የዲሽቃ ተተኳሽ 679 ምርኮኛ 3003 የተደመሰሰ 567 ወታደራዊ ሻንጣ 24 መኪና የወታደራዊና የፖለቲካ አመራሮች መኪና ኦራል አምቡላንስ ፓትሮልን ጨምሮ አገዛዞ ወታደራዊ መጠቀሚያ አድርጓቸው የነበሩትና የተማረኩት አምቡላንሶችም ለህዝብ አገልግሎት እንዲውሉ ተደርጓል። የአማራ የህልውና ትግል ከተጀመረበት ካለፉት ሁለት ዓመታት ወዲህም ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ በዘመቻ አዳማ ላይ አስተናግዷል። ፖለቲካዊ ሁነቱን ስንመለከት ፋኖ በርካታ ወረዳዎችን፣ ከአርባ በላይ ከተሞችን ህዝባዊ ውይይት አካሂዷል የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ አፋባሃ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻም ነበር።